ሰላም፣ ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ አጫጭርና ረጃጅም ልብ ወለዶችን እንደዚሁም የተለያዩ አይነት የግጥም መድበሎችና ብዙ አይነት መጣጥፎችን አብረን እናነባለን እንደዚሁም ደግሞ እንተርካለን። ዛሬም እንደተለመደው አለመኖር ከተባለው በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ተከታዩና አስራ አንደኛውን ክፍል ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም የደውላ ምልክት መንካታችሁን አትርሱ። እንደዚሁም ይህን ቪዲዮ ላይክ እና ሼር ማድረጋችሁንም እንዳትረሱ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። አሁን በቀጥታ ወደ ተከታዩ ክፍል እንተላለፋለን። አብራችሁን ይቆዩ። አለመኖር ክፍል 11። ደራሲ ዶክተር ዳዊት ወንድም አገኝ። አራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ክብሩ መኪናውን እየነዳ ከግቢ ወጥቶ ወደ ዋናው አውራ ጎዳና ተጠመዘዘ። ውቢት በሐሳቡ መጣችበት። የተንቀሳቃሽ ስልኩን አነሳ እና እንደለመደው ወደ እሷ ሊደውል አሰበና ተወው። ማታ ላይ በስልክ የተጨቃጨቁትን አስታውሶ ጸብ ላይ መሆናቸው ትዝ እያለው አሁን እኔ ምን ቤት ነኝና ነው እንደዚህ ያንጨረጨረች ብሎ ራሱን ጠየቀ ታሳቢ ባል ነኝ አፍቃሪ ነኝ ምንድን ነኝ ብዙ የጥያቄ ማት ራሱ ላይ አወረደ ሆ ይገርማል ፍቅር ማለት እንዲህ ይሆን አለ አሁንም ለራሱ የትራፊክ መብራት ያዘውና ቆመ በከተማው ውስጥ በቅርብ የተገጠሙት የትራፊክ መብራቶች ከወትሮ የተለዩ ናቸው። መኪኖቹን ማቆም ብቻ ሳይሆን ለምን ያህል ደቂቃ እንደሚያቆሟቸው ሁሉ ያሳውቋቸዋል። ክብሩ ከነዚህ መብራቶች መገጠም በኋላ መንገድ ላይ መቆም በጣም እየበዛ መምጣቱን አስተውሏል። ወይ በፊት ምን ያህል እንደቆመ የሚቆጥርለት መብራት ስለሌለ ይሁን ወይም አሁን ብዙ ሰዓት እየቆመ መሆኑን ግን እርግጠኛ ሆኖ መናገር አይችልም። ዞሮ ዞሮ መብራቶቹ የትራፊኩን ፍሰት ትራፊኩን በማቆም እያሳለጡት ይመስላል። የትራፊክ ፖሊሶቹም የሚያልፉትን መኪኖች እና ሹፌሮቻቸውን ከማገድ በየመብራቱ ተጠግተው የዕለት እንጀራ የሚለምኑትን ነዳያን እንቅስቃሴ በአይነ ቁራኛ መከታተል የተሻለ ስራ ሆኖ አግኝተውታል። ነዳያንን መመጽወት የሚከለክለው ህግ የወጣ ሰሞን ደስታ ይህን ሁሉ ህግ የመቀኝነት ህግ ብሎ ሰይሞት ነበር። ጓደኞቹ ለምን መቀኝነት አልከው ሲሉት ተመልከቱ፣ እስኪ የሚቀርብንን ነገር አለ። ደሞ ምን ይቀርብናል? ክብሩ ነበር። ለአንድ ወላጅ አልባ ህፃን ልጅ አንድ ብር ሰጥተን ምን የመሰለ የደግነት ስሜትና የጸጸት አጠባ ስርዓት የማከናወን ተግባር የፈጸምን ይመስልን ነበር። አንድ ህፃን መራቡ፣ ጎዳና መዋሉ፣ በፀሐይ መቀቀሉ፣ በቁር መቆራፈዱ፣ ራቁት መሄዱ ሁሉ እንዳይታየን የሚያደርግልን ይሄው የአንድ ብር መጽዋት ነው ያውም ከምክር ጋር። ማሙሽዬ ምንም መጥፎ ነገር እንዳታደርግ እሺ ብለን የተገኘውን አጋጣሚ ትንሽ የጎዳና ስነምግባር ለማስተማር ሁሉ እንጠቀምበት ነበር። ይሄም በማድረጋችንም ማህበራዊ ኃላፊነታችን የተወጣን መስሎን ደስ ብሎን እንውል ነበር። ታዲያ ምን ያደርጋል? ምቀኛ ያሳጣን ነው። ለምን ደስ ብሏቸው ይዋል ብለው ነው። ይህችም የደስታ ምንጭ ሆና ህግ አወጡብን። እንደኛ ሀገር መንግስት መቼም ህዝቡን የሚመቀኝ የለም እዚህ አንኖርም አለናቸው። ምን አለ ከቀላሉ የገነት መንገድ አንዱን ባይዘጉብን ብሎ መለሰ ደስታ በቁም ነገር የጀመረው መልስ በቀልድ እየዘጋ ክብሩ መብራቱ ላይ እንደቆመ ከፊቱ የቆመ መኪና አሽከርካሪ ተጠጥቶ ጭላጭ የቀረው የላስቲክ ውሃ ለአንድ ሕፃን በመመጽወት ሕግ ሲጥስ አየ እሱን ትላንትና የቀጣው አይነት ያደፈጠ የትራፊክ ፖሊስ ከአሁን አሁን መጥቶ ቆነደደው ብሎ በአይኑ ሲማትር ምንም የለም። ትራፊክ ፖሊሱ የሕግ የበላይነትን በኪሱ ሸጉጦ ከጠዋት ፀሐይ ለመከለል ወደ አንዱ ሄዷል። ሕፃኑ ልጅ የላስቲክ ውሃውን እንደያዘ ወደ ክብሩ መኪና ሲያቀና፣ ክብሩ እያስተዋለው ነው። ልጁ በፕላስቲኩ ውስጥ የቀረችውን ውሃ በስስት ያያታል። ክብሩ ልጁ ውሃውን እንደማይጠጣ ገመተ። ሰውየው ላስቲኩን ይሁን ውሃውን የሰጠው እርግጠኛ መሆን ባይቻልም ህፃኑን ልጅ ግን ለአጓጉል ጉጉት ዳርጎታል። ልጁ ወደ ክብሩ መኪና ሲጠጋ መብራቱ ቆጥሮ ስለጨረሰ ክብሩ ህፃኑን ልጅ ከነ ላስቲክ ውሃ አልፎ ሄደ። ልጁን አልፎ ጸጸቱን እንደተሸከመ መኪናውን በፍጥነት ወደፊት ነዳት። ከቦታው በማምለጥ ከጸጸቱ የሚያመልጥ መስሎት፣ አእምሮ ግን አልለቀቀውም። ይህን ህፃን የጭላጭ ውሃ ስስት ይዞት በደረቅ ጉሮሮ እንዲውል የፈረደበት ማን ነው ሲል ጠየቀ አሁንም የመኪናውን ፍጥነት ጨመረ ከማን እንደሚያመልጥ ወደ ማንስ እንደሚፈጥን ባይገባውም? መሄድ መቼ ነው መሄድ መንገድ መቼ ነው መንገድ ራሱን ካልጣሉት ራሱን ካልሸሹት ወደ የት በሄዱት ከየትስ ቢደርሱት ማንነት መልክ ነው ነቅለው የማይጥሉት የደስታ ስንኞች በጆሮ አስገመገሙ የመኪናውን ራዲዮ ከፈተ። ኢትዮጵያ ቡና በጥሩ አጫዋት ቢያሸንፍም፣ ወደ ቀድሞ አቋሙ የመመለስ ችግር ይስተዋልበታል የሚለው የስፖርት ዜና ከራሱ ሽሽት ገላገለው። የመኪናውን ፍጥነት ቀንሶ ዜናውን እየሰማ ዙሪያውን ሳያስተውል በሰላም መንዳቱን ቀጠለ። እድሜ ለስፖርት ዜና ምንም ሳይታወቀው ጓደኛው የተኛበት ሆስፒታል ደረሰ። ከመኪናው ወጥቶ ወደ ሆስፒታሉ የእንግዳ መቀበያ በማምራት ዶክተር ደስታ የተኛው ስንት ቁጥር ነበር? ብሎ ጠየቀ። 408 አለችው አስተናጋጇ ቀና ብላም ሳታየው። እሺ አመሰግናለሁ ብሎ ወደ አሳንሰሩ አመራ። ክብሩ ላስተናጋጇ አመሰግናለሁ ብሎ ወደ አሳሰሩ ሲያመራ፣ አስተናጋጇ ቀና ብላ ሳታይ መልስ ሰጥተው እያለ በማመስገኑ ተቆጨ። እሱን ቀና ብላ ባለማየቷ ቀኑ ሙሉ ከሚመላለሱት ባለ ጉዳዮች እንደ አንዱ እንዳየቹ ተሰማው። ትኩረት አለማግኘትና አለመታየት ሁሉ የሚቆጠቁጡታል ለማንም ሰው ቢሆን። ክብሩ ደሞ ቀና ብላ ብታየው ሊኖር የሚችለው ምላሽ ጠንቅቆ ያውቀዋል። ዊ ዶክተር እንደምን አደርክ ብላ ከተቀመጠችበት ወንበር የመዝለል ያህል በመስፈንጠር ተነስታ ሰላምታ ትሰጠው ነበር፣ ሰውየውን ሳይሆን ዶክተርነቱን አክብራ። በዚህ ሀሳብ ውስጥ እያለ አሳንሰሩ እንደ መውደቅ ዘጭ ብሎ ተሳፋሪዎቹን ካስፈራራ በኋላ አራተኛ ፎቅ ላይ ቆመ። ምንም እንኳ ይህ ዘጭ ማለት የአብዛኛው አሳንሰር ባህሪ ከሆነ ቢቆይም ለክብሩም ሆነ ለሌሎች ይህን መልመድ አስቸጋሪ በመሆኑ ተሽቀዳድመው የገቡት ሰዎች ሁሉ ተሽቀዳድመው ወጡ። ክብሩ ከሰፊ ትከሻውና ከተመጠነ ጎልማሳ አካሉ ጋር ሆኖ ቢቸኩል እንኳን ለመሽቀዳድም አይመችም። ኮርቶም ቸኩሎም አይሆንም። ሌላው ተሽቀዳዳሚ እንኳ ደንግጦ ለማምለጥ በሚሞክርበት ጊዜ ይቅርና በሰላሙ ጊዜ እንኳ ኮርቶ የተኮፈሰን ሰው ለማስተንፈስ ታጥቆ የተዘጋጀ ነው። ምን ይቆልለዋል? እሱ ከማበልጦ ነው? ምን ይመስላል ጥጋበኛ እያለ በመዘርጠጥ ራሱን ሊፈጠርበት ከሚችለው የበታችነት ስሜት ከመከላከል ወደ ኋላ አይልም። ማንም ከማንም በማይበልጥበት ዓለም እየኖረ ማንም ቢሆን አይን አይኑን እያየ እበልጥሃለሁ የሚለውን ሰው ማክበር ይቸግረዋል። የሰው አእምሮ እውነትን ያውቃል። እውነቱ ደግሞ የሰው ሁሉ እኩል መሆን ነው። የሰው ልጅ እኩልነትን እንደማስረጃ ከሚያሳዩት አንዱ ሰው መሆን ነው። ሰው መሆን ማለት ደግሞ ራቁታችንን ከተወለድን በኋላ ከልብስ ጀምሮ አካላችንን ከሚሸፍኑት የማንነት ሽፋኖች መላቀቅ ነው። ሰው ራቁቱን በመወለድ ይዞት የመጣውን መሰረታዊ ማንነት ማለትም መወለድ፣ መኖርና መሞትን ይዘነጋል። ገላው በእናቱ ሆድ የለመደው ሙቀት ሲቀርበት እንዳይበርደውና እንዳይቆረፍድ ልብስ መደረብን፣ ቆይቶ መለያ ስምን፣ ሃይማኖት፣ ዘር፣ ብሔር፣ ቤተሰብ፣ ሙያ፣ ትምህርትና የመኖሪያ ሰፈርን የመሰሉ ግዑዝና ምናባዊ አልባሳትን በመደረብ ሰውነቱን ያጣል። በቀረ ዘመኑ ሁሉ ይዞት የተወለደው ማንነት ፍለጋ አውቆም ሆነ ሳያውቅ ሲዳክር ይኖራል። ሰው መሆን ከዚህ ሁሉ ድርብሮ ሽፋን የበለጠ መሆኑን ሳያውቅ ወይም ሳይረዳ ሕይወቱን ይገፋል። ሰው መሆንን ለማወቅ የሚሄድበት ትግል ሁሌም ከብርድ ለመሸሽ ከለላና ጥላ እንዲሁም ሽፋን እንደመፈለግ ነው። ለዚህም ማሳያው የአብዛኛው ሰው ቋሚ ፍላጎት ሕይወትን መለወጥ ነው። ሁሉም ሰው ራሴን ለውጬ፣ ቤተሰቤን ለውጬ መለወጥ አለብኝ፣ ቤተሰቤን ልለውጥ፣ ሀገሬን ልለውጥ፣ ሃይማኖቴን ልለውጥ እያለ ይኖራል። በዚህ ሁሉ ለውጥ ውስጥ እያንዳንዱ አዲስ ለውጥ አሮጌ ሕይወት እየሆነ እንደ ልብስ ከመደረብ ውጪ እውነተኛ ለውጥ ሳይሆን ይቀራል። እውነተኛ ለውጥ የማይኖር ሰው ስላልጣረና ስላልሞከረ ሳይሆን ለውጥ ሂደት እንጂ መዳረሻ ባለመሆኑ ነው። በአንድ ለውጥ መርጋት በሰው ተፈጥሮ ውስጥ ከማይቻሉት ሀቆች አንዱ ነው። በመሆኑም ሰው ቢለወጥ ቢለወጥ ከደረባቸው የማንነት አልባሳት አንዱን ወይም ሌላውን እንጂ ሰውነቱን ሊሆን አይችልም። በኑሮው ግን ሰውነቱን ሳይሆን ከድርብ አልባሳት አንዱንና ለጊዜው የተመቸውን ሲሆን ሀብቱን፣ ጉልበቱንና ወገኑን ሳይሆን ሃይማኖቱንና ብሔሩን አልፎ አልፎም ሀገሩንና የመሳሰለውን እየመዘዘ የተወደደም፣ የተጠላም፣ የተከበረም፣ የተደፈረም፣ የተፈራም፣ የተናቀም እየመሰለው ይኖራል። ከዚህ የማንነት ግራ መጋባት ነፃ የሚወጣው በሞቱ ነው። ሞት ትልቁ ነፃ አውጪ ነው። በሞቱ ሰው ሆኖ ተፈጥሮ ሰውነቱ ጠፍቶት ሲሞቱት የኖረው ሁሉ ሬሳ ሆኖ ይጠፋል፣ እንዳልነበር ይረሳል፣ ስሙና ማንነቱን ሌላ ይወርሰዋል። አሁን በምድር የምንኖር ሰዎች ሁሉ እኛ እያንዳንዳችን በምድር እንደ ግለሰብ መኖራችን ተዘንግቶ የድሮ ሰዎች በሚል የወል ስም ኖረን እንደነበር ይታወሳል። በቅ አለቅ አሁን ለምንኖር ሰዎች የድሮ ሰዎች አንዳንዴ ብልጦች በአብዛኛው ግን ሞኞችና መናኛዎች መስለው እንደሚታዩን ሁሉ እኛም የወደፊት ብልጦች በአብዛኛው ሞኞችና መናኛዎች መሆናችንን ተሰውሮን የኛ ዘመንና ጊዜ በተለየ የሚታወስ እንዲሆንልን እንተጋለን። መንገድ እንሰራለን፣ ፎቅ እንገነባለን፣ ግድብ እንገድባለን፣ ሀገር እናለማለን። እያደግን ነው እንላለን። በአዳዲስ ሕንፃዎች ውስጥ አሮጌ ችግሮቻችንን ተሸክመን ከትላንት የተሻልን ይመስለናል። ከአይናችን ፊት የሚሆነው ሁሉ የዘመን ስዕል መሆኑን አይከሰትልንም። ሰዓልያኑ ደግሞ እኛው ጥበባችንን የማናውቅ የእጅ ስራችን ባዕድ የሚሆንብን የገዛ ስራችን ትርጉም የሚጠፋን ዘመነኛ ጠቢባን ነን። የዘመን ስዕል ችግሩ ዘመኑ ገላውን ከሸፈነበት ልብስ የመነጨ ማንነት ማሳያ መሆኑ ሲሆን ጊዜው ሲረዝም ከጊዜው ጋር ሟች ነውና ለታሪክ ተርፎ ታሪክ ነጋሪነቱ ደካማ ነው። ከዘመኑ ጋር ይሞታል። ዘመን ዘመንን ሲተካ፣ ትውልድ በሐረጉ ሲተካ፣ ድሮን ማሳያ ቋሚ ስዕል በማጣቱ አዲሱ ትውልድ የድሮ ሰዎች ግን ምን ሲሰሩ ነው ይኖሩት እያለ እየጠየቀም እየተገረመም እያዘነም እየተቆጨም እየታዘበም የራሱን ዘመን ስዕል ያቀልማል። እንዲህ እንዲያ ያለ ማንነት ተሸፍኖ ይቀራል። ሰው የመሆኑን አሻራ አጥቶ ወደ ጥልቅ ህዝብነት ሲቀየር ሀገርም አሻራ የለሽ የዘመናት ጥርቅም ትሆንና መለያም ትርጉምም ታጣለች። ክብሩ ከአሳንሰሩ እንደወረደ ወደ የነርሶቹ የሥራ ቦታ መራ። ሆስፒታሉ ባለ ስድስት ፎቅ ነው። ከሌሎች ሆስፒታሎች በተለየ ሁኔታ ሰፋ ሰፋ ያሉ ኮሪደሮች አሉት። የግድግዳው ቀለም ወደ ቢጫ ያዘነበለ ክሬም ሆኖ በኮሪደሩ ገጽ ከበሩት መብራቶች የሚመጣው ብርሃን ለቦታው ድምቀት ሰጥቶታል። ሌላው ይህን ሆስፒታል ከሌሎች የሚለየው ደግሞ የነርሶች የሥራ ቦታ በግልጽነት ተከልሎ የተሰራ መሆኑ ነው። ታማሚም ሆነ አስታማሚ በቀላሉ ነርሶችን ሊያገኛቸው ይችላል። ይህ በመሆኑ ነርሶቹ ከነርስነት ሙያቸው በተጨማሪ ለአላፊ አግዳሚው አስታማሚና ጠያቂ መረጃ መስጠት ግዴታቸው ሆኗል። ክብሩ ወደ ነርሶቹ የሥራ ቦታ ሲጠጋ ሌሎች ሶስት ሰዎች የነርሶቹን ቦታ ለመከለል በእንጨት የተሰራውን ባልኮኒ በከፊል ተደግፈው ተረኛዋን ነርስ በጥያቄ ያጣድፏታል። አ አ420 ቁጥር የት ጋ ነው? ይላል ድምጹን ጎላ አድርጎ። አንዱ ጉርድ ቲሸርት እና የነጣ ጅንስ ሱሪ ያደረገ ጎረምሳ። ልጄ የባክሽ ዶክተሩን ጥሪው በጣም አመመኝ እያሉ ነው። አሉ አንዲት በዕድሜ የገፉ ባላቸውን የሚያስታምሙ ባልቴት አንድ ጊዜ መተሽ አልጋውን አስተካኪው። አለች፣ ከፈረንጅ ሀገር መምጣቷን መብቷን በማስከበር ማስረገጥ የምትፈልግ አንዲት ኮረዳ። ይህ ሁሉ ሲሆን ነርሷ ከፊት ለፊቷ ከተከመሩት የህሙማን ካርዶች መካከል ሐኪሙ አምጪልኝ ያላትን ካርድ እየፈለገች ነው። በዚህ መሀል የደረሰው ክብሩ እባክሽ ቁጥር 48 በየት በኩል ነው አላት። ነርሷ አንድ ጊዜ ስራ ይዣለሁ ትጠብቁኝ አለች አንገቷን ቀና ሳታደርግ። ክብሩ በድጋሚ የመናቅ ስሜት ተሰማው። ሆኖም ግን በስሜት ሆኖ መመለሱን ስላልፈለገ ትንሽ ለመታገስ አሰበ። በዚሁ ልናገር ልቆይ በሚል ሙግት ውስጥ እያለ ማንበብ እንደሚችል ትዝ አለው። ምን እሷን አስጠየቀኝ? ራስ የፈልግ ያላገኘው ብሎ በግድግዳው ላይ ቁጥሮቹን መመልከት ጀመረ። ቁጥር 48 ደስታ የተኛበት ክፍል ነው። በሆስፒታሉ የምዕራብ ክንፍ ባለው ኮሪደር ላይ በስተቀኝ ካሉት ሦስት ክፍሎች ሁለተኛው ነው። ክብሩ በሩን በዝግታ በመቆርቆር ወደ ውስጥ ዘለቀ። ደስታ ፊቱን ወደ ግድግዳ አዙሮ ተኝቷል። የሚወደውና የሚናፍቀው ለዛማ ጓደኛው እንዲህ ኩርምት ብሎ ደክሞና ታሞ ሲያየው ክብሩ ሆዱ ተላወሰበት። በቀላሉ የሚያለቅሰው አይደለም። በአብዛኛው ሀዘን ሲሰማው የሚተናነቀውን እምባ መመለስን ተለማምዷል። ታዲያ ይህን ሲያደርግ አይኖቹ በመርፌ ተወጋ ያህል ይቆጠቁጡታል። ይህው የመቆጥቆጥ ስሜት አሁንም አይኑ ተሰማው። አይንህን የሚቆጠቁጥህ እኮ ወደ ውስጥ ለምታለቅስ ነው። እንባህ ስላልፈሰሰ አላለቀስክም ማለት እኮ አደለም። እንዲያውም የእንባህን ትኩሳት አይንህን ሲለበልበው ሐዘንህን ያከረዋል። ማልቀስን አትፍራ ብሎት ነበር ደስታ በአንድ አጋጣሚ። ክብሩ ክፍሉን ማስተዋል ጀመረ። ደስታ የተኛበት አልጋ 1 ሜትር ከ80 ቁመት ያለው ሆኖ 90 ሳንቲም ይሰፋል። የክፍሉን የግራ ጠርዝ ይዞ ተዘርግቷል። ከደስታ ራስጌ በላይ በስተቀኝ በኩል መስኮት አለ። መስኮቱ በመስታወት የተከለለ ሲሆን ቆሞ እንኳ ወደ ውጭ ለማየት መንጠራራትን ይፈልጋል። ምናልባት ሕመሙ የባሰበት ሰው ተማሮ እንዳይዘል በሚል ስጋት ይሆናል መስኮቱ ከፍ ብሎ የተሠራው። ካልጋው በስተቀኝ አንድ ወንበር ተቀምጧል። ለአስተማሚ ይመስላል። ከአልጋው ጠርዝ በኩል ደግሞ ሌላ ማታ ላይ የሚዘረጋ ቀን ላይ ግን እንደ ሶፋ መቀመጫ የሚሆነውን በር ተቀምጧል። ከመኝታ ቤቱ በር ትይዩ ወደ መታጠቢያ ቤት የሚያስገባ ሌላ በር አለ። በሁለቱ በሮች መካከል ባለው የቀኝ ግድግዳ ላይ የእጅ መታጠቢያና የፊት መስታወት ተዘጋጅተውለታል። ክፍሉ ሁሉንም ለማሟላት የተሞከረበት ስለሆነ ከአቅሙ በላይ ተጣቧል። ይህ ሁሉ ዕቃ የተካተተው 2 በ3 ሜትር በሆነ ቦታ ላይ ነው። ደስታም ተጣበው ከተካተቱት እቃዎች ውስጥ እንደምንም ቦታ ተፈልጎለት የተከተተ ነው የሚመስለው። ረጅም እግሮቹ ከአልጋው ስለሚተርፉ ከጉልበቱ ታጥፎ ነው ወደ ግድግዳው ዞሮ የተኛው። ቆሞ ለሚመለከተው ሰው በጥንቃቄ አጣጥፎ ያስቀመጡት ይመስላል። ክብሩ ክፍሉን ቃኝቶ ወደ ጓደኛው ተመለሰ። እዚህ ሆስፒታል እየተመላለሰ ቢሰራም ክፍሎቹን ከዚህ ቀደም አስተውሎ አይቷቸው አያውቅም። ደስታ ወደ ግድግዳው እየዞረ መተኛት ማስመሰሉን ቋሚ ስራው አድርጎታል። በሩ ተንኳኩቶ ሰው እንደገባ ሰምቷል። የገባው ሰው ምንም ኮሽታ ባለማሰማቱ ትንሽ ስጋት ገባው። ከጀርባ ያለውን ነገር አለማየት የፍርሃት ስሜት ይፈጥራል።